ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ የምታዩት ዳቦ እንግዲህ የቡና ቁርስ ነው። በብረት ድስት እንዴት አድርጌ እንደጋገርኩት እንግዲህ ያሳያችኋለሁ። ከኔ ጋር አሁኑ ቤተሰቦቼ ይሄንን ቆንጆ የሆነው ውሉይን ልታዩ እንግዲህ፣ መጀመሪያ ላይክ ማድረጋችሁን እንዳትረሱ ቤተሰቦቼ። ለዚህ ቪዲዮ እንግዲህ ሁለት ሺህ ላይክ እጠብቃለሁ። በቃ ላይክ አድርጋችሁ ጀምሩት ቤተሰቦቼ እንግዲህ እንደምታዩት ዳቦችን በብረት ድስት እንግዲህ እንዴት እንዴት አድርጌ እንደምጋግር በቀላሉ በጣም ማለት ነው። በከሰል ቤት ቤታችሁ ናቸው የቀላሉ የምትጋግሩት ዳቦ እንግዲህ አሳያችኋለሁ ቤተሰቦቼ። በዛሁን ደግሞ የቡናይ አቀራረብ ታይታላችሁ ቡና የምትወዱ እንግዲህ። ማሽላ እሸት የማሽላ እሸት ጊዜ ነው አሁን ላይ። እንግዲህ ይሄንን አሳያችኋለሁ ቤተሰቦቼ፣ ከኔ ጋር ሁኑ። ቪዲዮን እስከመጨረሻ ድረስ ማየታችሁን እንዳትረሱ እዚህ ጋር እንግዲህ እርሾ አድርጌ ያለው ደረቅ እርሾ ማለት ነው፣ እና ደግሞ ጨው፣ ከዛ ደግሞ ትንሽዬ ዘይት አድርጌ ያለው። እናንተ ደግሞ እንደ አስፈላጊነቱ እንቁላልን ማድረግ ትችላላችሁ፣ ወተትን መጨመር ትችላላችሁ። ይህ ሁሉ ሲደረግበት በጣም ቆንጆ ዳቦ ይሆናል። ስኳርን መጨመር ትችላላችሁ ባይዘወይና እንግዲህ ይህንን ዳቦ መጋገር የለመድኩት አረብ ሀገር በነበርኩበት ሰዓት ነው። ብዙ ጊዜ የነሱ ምግብ ብዙም ሰላም ማልወድ የራሴ ዳቦ ነበር ብዙ ጊዜ መጋግረውና ለማንኛውም እንደዚህ አብኩቼ በደረቁ ነበር ያቦካሁት። ከዛ ለአስር ደቂቃ ያህል ነው ማብኳት ያለባቸው ቤተሰቦች ለማንኛውም እንዳትረሱት። ከዛ ከቦካ በኋላ ነው መጋግረው። እንግዲህ እስኪ ቦካ ልንድረስ ደግሞ ወደ እርሻ ሂጅ አለው የሚገርማቸው ቤተሰቦቼ አሁን ላይ ትንሽ ልጆቼ ልክ መንታ በሏቸው በአንድ አመት ከአራት ወር ስለሆነ ልዩነታቸው ህፃና ገና አንድ አመቷ ነው። ያችኛዋ ደግሞ ሁለት ዓመት ከአራት ወሯ ነው እና ትንሽ ከበድ ይላል። ከቤት ወጣ ስል ትንሽ ከእነሱ ስል ላይ የተወሰነ ማለት አላደል ከስራም ከምንም ከሁሉ ነገር ወጣ ስል ጭንቅላቴ ትንሽ ዘና ይላል። ሁልጊዜ ቤት ሁልጊዜ ይህ የልጆች ጫጫታ ሁል ጊዜ አንድ አይነት ሲሆን ትንሽ ይጨንቃል። እና ከቤት ወጣ ብዬ እንደዚህ ለኔ በጣም ያዝናናኛል። ከተማው መውጣት ምናምን አይጠበቅብኝም። እኔ ዘና ለማለት ባይዘወይ ትንሽዬ ቢያንስ ለግማሽ ሰዓት ቢሆን ወክ አድርጌ ከቤት ወጥቼ ለሰላሳ ደቂቃ የሚያክል ወክ አድርጌ ወደ ቤት መመለስ ራሱ ለእኔ በጣም በቂ እና በጣም የምዝናናበት መንገድ ነው እና እዚህ ጋር እንደምትት እንግዲህ ማሽላችን ለቡና ቁርስ የሚሆን እየቆረጥኩ ነው። ክረምታችን ይህንን ይመስላል። በጣም ነው የሚያምረው፣ የማሽላው እርሻ በስማ በጣም ነው የሚያምረው። የዘንድሮ ነገር እንግዲህ እግዚአብሔር አምላክ ለቤት ያድርግልን እንጂ በጣም ነው የሚያማምሩት፣ ጤፍ ብትሉ ማሽላ ብትሉ። አሁን ትንሽ ዝናብ እየመጣ ገበሬው ፈርቷል፣ ዝናቡ ጤፍ እንዳይረግፍባቸው እንጂ በጣም በቃ አላቅም ዘጌት ብሎ ነበር የገባው ክረምት፣ ግን በጣም ነው የሚያምረው። እንግዲህ የገጠር ልጅም አይደለው ማሽላ ምን አይነት ምን አይነት እንደሚያስፈልግ መምረጧ አያቅተኝም። ባይዘወይ እንደገና ደግሞ የልጅነቴ የሚገርማችሁ ህፃን እያለው ለእናቴ ቡና ነኝ የነበርኩ ማፈላው ብዙ ጊዜ ደግሞ በዓል ሲመጣ በቃ እሷ ቡና ታፍላ ነበር የሚባለው ቤት አጸዳድቼ ምናምን ቡና መፈረሽ የቡና ቁርስ ማዘጋጀት በጣም ነበር የምወደውና ይዤው ያደግኩት ነገር ስለሆነ አሁንም ራሱ ቡና መፈረሽ በጣም ነው የምወደው። ቡና ማፍላት ለሰው በጣም ነው የምወደው የሚገርማቸው እና በጣም የሚገርመው ነገር ደግሞ ግን ቡና አልጨጣም። አይገርምም? ቤተሰቦች፣ ለማንኛውም ይችን ሳር እንግዲህ ያጨድኳትን ሳር በእጅ ነበር በእጅ ግን ያማል የሚገርማችሁ በማጭድ ነበር ማጨድ የነበረብኝ። ማጭድ ደግሞ የለኝም። በእጅ ግን ትንሽ ያማል። ና እንግዲህ ለቡናዬ ይሄን ያህል መስዋዕት እየከፈልኩ ነው ያለሁት። በእርግጥ በጣም ቀላል ነው። ገበያ ላይ ሂጄ ሳር መግዛት ምናምን፣ መግዛት ሁሉ ነገር ማድረግ ይችል ነበር። ግን በዛም ተንቀሳቅሼ ለራሴ ዘና ብዬ ተፈጥሮዬን ማለት አህቼ በተፈጥሮ ነው መዝናና ባይዘወይ ተፈጥሮ ማደንቅ ሰው ነኝ በጣም ነው የምወደው። እንደውም ለወደፊቱ ራሱ የኢትዮጵያ መጎብኘት ፈልጋለሁ። በተለይ ደግሞ አርባ ምንጭ። ቤተሰቦች፣ ይቅርታ ሳወራ ትንሽ ድምፄ ሊረብሻችሁ ይችላል። አላውቅም፣ በጣም ይቅርታ ቤተሰቦች። ብዙ ጊዜ ድምፅ ለምንድን ነው እንደዚህ የምትቀርጭው? ለምንድን ነው በራሱ ምናምን ማታደርጊው ትሉኛላችሁ። እና ስለማይመች ነው ቤተሰቦች። ቢሆን እንደዛ ባደርግ በጣም እኔ ራሱ ይቀለኛል እንደዚህ ድምፅ ስቀርጽ ቤቱ ደስ አይለኝም። በነበረበት ቢሆን በጣም ደስ ይለኝ ነበር ግን ብዙ የሚረብሽ ነገር ስላለ ነው። ቤተሰቦቼ በጣም ይቅርታ፣ እናንተ ለእኔ ከማሰባች ነው። ለማንኛውም እስካሁን ድረስ ላይክ ያላደረጋችሁ ቤተሰቦቼ ላይክ ማድረጋችሁን እንዳትረሱ። እንግዲህ ቤተሰብ ያልሆናችሁን ደግሞ የደወል ምልክቷን በመንካት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ቤተሰቦቼ። እንግዲህ ዩቱብ ቻናላችን ይሄን ሶስት ቀን ትንሽ ቀዝቀዝ ብሎብኛል። ምንድን ነው ምንድን ነው ችግሩ አልገባኝም። ለማንኛውም ዩቱብ ማለት ሲመጣላችሁ የኔ ቪዲዮ ጀምራችሁ እንዳታቋርጡ እስከ መጨረሻ ድረስ በማየት እሄታችሁን አበረታቱ ላቸዋለሁ ቤተሰቦች። ለማንኛውም ወደ ቤታችን ተመልሰናል። ወይኔ ዛሬ ቀንማራ ዳቦዬ እንግዲህ በወቅቶ ስላገኘሁት እንደዚህ አድርጌ ከአምስት ቦታ ክፍልፍል አድርጌ አዘጋጅቸዋለሁ። እሳቱ ደግሞ እንደምቻዊት እንግዲህ በደንብ ፍግግ ብሎልኛል። በደንብ ምክንያቱም መጀመሪያ በደንብ ሞቅ ማለት አለበት እሳቱ ከዛ፣ ላይቱ ላይ ደግሞ ብረት ምጣድ እና እንግዲህ እንደምታዩት ትንንሽዬ ድንጋዮች ተጠቅሚያለሁ። ከአሸዋ ማለት ተለቀ ተለቅ ያለው ማለት ነው። ምንድን ነው የሚባለው? ንገሩኝ እስኪ። ለማንኛውም እላይቱ ላይ ስታደርጉት እሳቱ በጣም እንትን ብሎ የሚደርሰው ማለት ቶሎቶሎ ሳይሆን ቀስ ያለ ስለሆነ ከአንድ ሰዓት በላይ ይፈጃል ቤተሰቦቼ። ለማንኛውም በመሃል በመሀል ግን ብታዩት ይመረጣል። እንዳያርባችሁ ወይም ደግሞ እሳት አንሶ እንዳይሆን ምናምን። እኔ መሀል ላይ አላሳየኋችሁም እንጂ እሳት በዝቶብኝ ቀንሸዋለሁ። እንግዲህ እዚህ ጋር ዳቧችንን ወጥቷል። ምን እንደሚመስል አሳያችኋለሁ። ሳራችን አምጥተን እንግዲህ እዚህ ጋር ጎዝጎዝ እያረኩት ነው። እያለ ሳራ እያያችን አለ አርቲፊሻሉ ሳራ አለ አርቲፊሻል ሳር ያረኩት ለዛ ለረኮበቱ ብዬ ነው እንጂ እኔ ሳር ነው ሞዶባይ ዘወይ። ቤተሰቦች ዳቧችን ይችን ትመስላለች፣ እንዴት እንደምታምር ቤተሰቦች። ብዙ ጊዜ ስቶቭ ላይ የምትጋግሩ ከሆነ ሰዓት ያዙ፣ ቢያንስ እስከ ሰላሳ አምስት ደቂቃ እስከ አርባ ደቂቃ ባለው ማለት ነው። ስቶቭ ከሆነ ደግሞ የምትጠቀሙት ቢያንስ መቀነስ አለባቸው፣ መጨረሻ ፓወር ላይ ማድረግ አለባቸው። ቃዝ ከሆነ ደግሞ የምትጠቀሙት የመጨረሻው ትንሽዋ በቃ እሷ ናት መጠቀም ያለባችሁ። እንደገና ደግሞ ብረት ምጣድ ከታች ከስር ብታደርጉበት በጣም መልካም ነው። ቡናችን እንግዲህ እንደዚህ ይመስላል የተቆላ ቤተሰቦች። የዛሬ ቀን ረኮበታችን ምን ይመስላል እስኪ። ወደዳችሁት አይደል? እንደ ውበቱ እንግዲህ ዋጋውም በዛው ትንሽ ወደድ ይላል፣ ግን በጣም ያምራል። በተለይ ደግሞ ለበዓል ሲሆን እንዴት እንደሚያምር እጭሱ ጋር ሳሩ ጋር እንግዲህ ማሽላ ሁሉ ነገር፣ ወይኔ ሁሉ ነገር ስክትክት ነው ያለልኝ። በጣም ነው ደስ የሚለው። አላቅም በጣም ነው የተዝናናው። ትንሽ ደብሮ ነበር እና ፈታን ያልኩት ማርያምን ነው ምላቸው። በጣም ማለት ነው ከጎንድ ግን ሰው አለ ባይዘ ወይም ቤተሰቦች፣ እዚህ ጋር ግን ማለት ነው ቡና የሚጠጣ ሰው የለም ተባልኩ። ለእናንተ ስል ነው እዚህ ጋ ቡና እያስገባው ያለት፣ የሚጠጣ ሰው የለም። ደስ እንድላችሁ ብዬ ነው ቤተሰቦቼ ቡና ደግሞ እንደተወደደ ታውቃላችሁ አይደል? ከአንድ ሺህ በላይ ሆኗል። አንድ ሺህ አምስት መሰለኝ የሰማሁት ለአንድ ጣሳ። በጣም እኮ ነው የሚገርመው። ባይጠጣት ጠጣት ቢቀር ግን፣ እንደዚሁ ፈራርሸን ምናምን ቤተሰብ ጋር ምናም ስትጫወቱ ምናምን ደግሞ ደስ ይላል። ግን ለምን ሻይ አናረገውም? ለማንኛውም እንዳስቁብኝ። ያ የኑሮ ውድነት ጉዳይ ደግሞ ታቆታላችሁ። ዳቦዬን እንግዲህ ይቺን ትመስላለች። እንዴት እንደምታምር ከአምስት ቦታ ነበር ያደረግኩት ለመቁረስ ምንም ማለት አያስቸግርም። እንደዚህ አድርገን፣ በስማም እንዴት እንደበሰለን ነግራቸው አልችልም። ይኸው ሶፍት ነው። በስማም በጣም ነው የሚያምረው ማርያም ጣዕሙ። በዛ ላይ እኔ ዳቦ በጣም ስለምወድ ነው። ለማንኛውም እንዴ ለራሱ ስትበያለሽ፣ ህፃን ልጅ ነበር፣ ከጠገቤ ና ስጪኝ ብሎ ሲያለቅስ ነበር። እኔ ደግሞ እስኪሰጣለ ቆይ ጠብቀኝ አልኩት። ወይኔ ጨከንኩበት፣ ግን ይቅርታ በጣም ይኔ ያባት እንግዲህ ዳቦችንም በላን ቡናም እንግዲህ የሚጠጣው ሰው የለም፣ ለእናንተ ነው የምቀዳው። ጠብቁኝ። ማሽላ እንግዲህ እንደዚህ ነው የሚደረገው ቤተሰቦች እንዲበስልልን ትንሽ ማለት እንዲረግፍ፣ በጣም ስለሚያስቸግር ለማሸት ትንሽ ሞቅሞቅ እያረኩ ነው። እሽት የማረገው መጨረሻ ላይ ደግሞ እቆላዋለው። ቤተሰቦቼ እንግዲህ እኔ በጣም ነው የምወደው። እናንተስ እስኪ ንገሮኝ የማሽላ እሸት ትዝታ ያለባችሁ ቤተሰቦቼ ምን ይመስላል? እናንተ ጋር እንዴት አድርጋችሁ ነው የምትበሉት? እኛ ጋር እንግዲህ ወንዶች ናቸው እንደዚህ አድርገው የሚያበሉን። መቼም እዚህ ጋ የከተማ ልጅ አድር ሊያገባሁት ምንም ማድረግ አልችልም። እኔ ራሴ አድርጌ ነው መብላት የምችላ። እሽት እያረኩት ነው እንደምታዩት ቤተሰቦች፣ በጣም እያስቸገረኝ ነበር በደንብ ማለቴ ድርቅ ያል አልነበረም። እንደዚህ አይነት ሲሆን ያልደረቀ ሲሆን ማሽላው እንደዚህ ሞቅ ሞቅ እያደረጉ እየጠበሱ ነበር የሚበሉት የሚያበሉን። አባቴ በጣም ነበር የሚወደው በተለይ መስቀል ሲሆን፣ በስመ አብ ከበቆሎ በላይ የማሽላ እሸት ነበር ቤታችን የሚበላው። ና ብቻ በሄድኩበት አጋጣሚ ሁሉ ልጅነቴን እያስታወስኩ በጣም አስቸግር ያለው እንግዲህ ማሽላችን እችን ትመስላለች። እንዴት እንደሚጥምስ መስላሴ በጣም ይቅን ይቅርታ። በተለይ እርጉዙ ናችሁ ከማራችሁ በጣም ይቅርታ። ግን መላክ እችላለሁ። እሺ ቤተሰቦቼ ልልክላችሁ እችላለሁ። ለማንኛውም ይህንን ረኮበት የምትፈልጉ ካላችሁ በቴሌግራም እንግዲህ ማናገር ትችላላችሁ። የፈለጋችሁን ትን ቦታ እልክላችኋለሁ። ለእናታችሁ ወይስ ለእህታችሁ ከፈለጋችሁ አደርስላችኋለሁ ቤተሰቦቼ። እንግዲህ ቡናዬ ይህንን ይመስላል። አንድ ስኒ ብቻ ነው የሚቀዳው፣ ለእናንተ ስን ያፈላት። በዛ ደግሞ ትንሽ ደብሮ ስለነበር ቤተሰቦቼ ይፈታ ለማለት ነበር። እንግዲህ ቡና ልጠጣ መስሎት ሙለር ዋ አለ። እንግዲህ ካሜራ ማኔ ስስቅ ነበር። በጣም አራ ይዘው አልጠጣም። ጠጣ መስሎ ነው ዳን ስለው ነበር ና ለማንኛውም እንጠጣ ቤተሰቦቼ፣ ቡናዬ ደርሷል። እንግዲህ ውሎዬን ወዳችሁት ይሆናል ብዬ ተስፋ አደርጋለው። ቤተሰቦቼ እኔ በጣም ነው የምወዳችሁ። ሁሌም ደግሞ እንግዲህ ትብብራችሁ አይሌን ላይክ በማድረግ ኮሜንት በመጻፍ ያልተመቻችሁ ነገርም ካለ ጻፉልኝ። እወዳችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው፣ ቸር ሰንብቱልኝ። እወዳችኋለው።